በጅን እዚያ ጓሮ ፍግ አንድ ሶስት አራት ጊዜ ወስደሽ እዚያ በርበሬ ምን ተክለው ላይ በትኝበት ነው። መስንሹ እንዲህ ቀልዝ እንዲያፋፋው ማረ ደግሞ አልሰምቱ ይሆናል። ህጄ ከንቱ ልንገረው እንጂ ምን ማድረግ ነው

በማይረባው አይደለ። እሺ ወተቱን የሚውሉ ዛሬማ፣ ሌላ ልዩ ጥቅም ሳይኖር ሁሌ ነው እንዲህ ሚሉ። ዝም ለት በለት ዝም ብሎ ስብሰባ፣ ዛሬ ልዩ ነው፣ ዛሬ እንዲ ነው፣ ዛሬ እንዲ ነው እያሉ ምን በስበብ አስባቡ መሰብሰብ፣ ምን ስብሰባ ምን ይገ መስሏቸዋል። ኧረ አይውልህ ልቁ ዚያተ መርዝም ይያንዱ ማሽላ እጄ ጫፋ እጄ ወተት ባጥራ ይሻለኝ። ኧረ አይውልህ፣ አስማራ አልገባህም እኮ ነገሩ። እኔ ሲመስለኝ ሲመስለኝ ባለፈው እንዲያ ጫፍ ጫፉን ነግረውን አልነበር ይሄ ማዳበሪያ ምናምን ያው እንደ እርዳታ መልኩ አንድ ለሁለት እንዲያ እንሰጣለን ሲሉ ነው። ያ ጉዳይ ሊሆን ይችላል። ደግሞ ወጆ የቀለሱ ባለ ትዳሮች ቤት ያላቸው እነሱ ናቸው መሰብሰብ ያለባቸው ተብሎ ተለጅቷል። እንዲያም አንተ አሁን ሱልሳል ሰማሁማ። ትዳር የመሰረተውን አይተው ወጆ የቀለሰውን እጃጁ አቅም የሌለውን የእሱ ሊሰጡ ይመስለኛል።

ሰምቶናል እንደው አዘናችንን

ስብሰባው ሌላ አቅጣጫ የተባለው ሌላ ይዋልንበት፣ ሌላ ነው ነው ነገር ሌላ ነው። ምን ባላላችሁበት ቦታ ውላችሁ ነው? አንተ እኮ ነህ፣ በእርዳታ መልኩ የሚያግዙን እንግዲህ ከዚህ ቀደም ሁሉ ነገር እንዲህ ነው እንዲህ ነው ስብሰባ ተብሎ ሄደን ነው እንጂ እዚያ ተስብሰባው ምን ማለት ነው? እንዲህ ስንልህ እምቢ ብለህ የቀረ እዚያ ውስጥ አሁን ድረስ ይዋል እና ምን ሄዳችሁበት ቁም ነገር ነው? ያን እንትን ብላችሁ ቁም ነገር፣ ቁም ነገርማ እኔ እኮ ደግሞ እንደዋሉን አውለው እኮ አቅጣጫውን መቀየሩ ቶ መጨረሻ ላይ ማዳበሪያ ይላሉ ብለን አፋፋችንን ከፍተን ብናይ ብናይልስ፣ በሉ እንግዲህ እንደዚህ ነው መቀጩ፣ አለው ይህን ማያረካ ካለ በየድሩ እየዞርን እንናገራለን፣ መቀጩ አለው ብለው ቁጭ ነው የሴት የሴትና የህጣናት መብት ይከበር በሚል ነው። ኦራንዴው ተወይ ባክህ አባወራው ሙላ ሰብስበው ነካ። ሴቶች ሴቶች፣ መብት ሴቶች በባላቸው እየተጨቆኑ ነው እያለች፣ አዎ እየተጨቆኑ ነው፣ እጇን እንዲያለች እኮ ነው ሴቶች በወንዶች እየተጨቆኑ ስለሆነ ይሄ ወግ ስርዓት ኋላቀርነት ስለሆነ ይሄ መቅረት አለበት አለች። እዚያስ ብለን እኛ እናዳምጣልን። አሁንም እዚያስ ብለን ስናዳምጥ እንደገና ደግሞ ሴት ልጅ ከወንድ በምንም አታንስም አላለችም። አታንስም አታንስም። ከወንዱ ጋራ እኩል ናታለሁ መፍርቅ ቀን በሬ እዚያ ተሸክማ እኔም እኮ ያልኩት እንዴት ሆኖ ነው አልኩህ እጄን አውጥቼ እኔ ምሽቴ እንዴት ሆኖ ነው ተኔ ጋራ እኩል እምትሆን እንዴት ነው እኩል እምትሆን አልኩህ እና እንዲውም ይህን የማታረጉ ተሆነ መቀጮ አለው አሉ እኮ። ይኸውልህ ደግሞ እንደገና እንደት ነው ነገሩ? አለችኛ ነ ት እንትን እንድንናድርና እንድንሁልህ የታውቃለሁ። ማጫ ከፍዬ ተናት አባቷ በወግ በማድረግ አምጥቻታለሁ። እዚህ ጌታችን ኑሯችን ምን እመራኛ፣ እነሱ ምን ያገባችሁ?

ደህና ነኝ። ወድቄ ነው ወድቄ፣ እዚያ የሆነ እንጨት ነገር አግኝቶኝ እዚህ ላይ የኔን አምላክ አተረፈኝ። ምን አፈር በላ። አንቺ ግን ያለው ውዳቅ ነው ውዳቅ። ብትወድቂ ግንባርሽን እንጂ እዚህ ላይ ምን ሊሰራ መጥቶ ነው የሚመጣሽ? ኧረ ወድቄ ነው። አንቺ ደግሞ አገልቱ ላይ ነው፣ ደብድቦሽ ነው አይደል? አገልቱ ደብድቦሽ ነው። ኧረ እሱና እኔ ደግሞ እንደ ካቴም ድብድብ ደርሰናል። አንድ እያው አንድ እያው። እኔን ነው የምትደብቂኝ? ክፉ ነገር ብላ አንነጋገር። እኔን ነው የምትደብቂኝ? እንደው አላውቀውም እና ነው

ምን ነው ደግሞ እንዲናት ደግሞ ከዚህ በኋላ እናት አባት ዘንድ ህዶ ምን ነገር አለ ብለ እንዴት ነው እንግዲህ፣ እስክትሞች ድረስ ነው እንዴት? እኔ ምን ከፍቶብኛል? የሽኛ የለ ምን ከፍቶብኛል? ይህንስ ነገር ቄዶ እግዚአብሔር በቸርነቱ እያኖረኛ የለ ትዳር ብለሽ እንዴ እስትሰቃጅ መስሎ አንቺ ማናት? ያው እግዚአብሔር እንግዲህ የቸርነቱን ረብረብ በአርጎናት ደህና ደህና አርጎ ሰርቶሽ፣ በደጉ ቀን ሰርቶሽ ታይማሽናት የታሽኛ የለ እንዴት ትዳር ይጀሳል የተሽኛ የለ ከሰል መስጃ ይተሽኛል። እንዴት ያለ ስቃይ ስበላ እንደነበር አሁን ይኸው፣ እናቴ የት ገባሽ የት ወጣሽ የሚለኝ የለ። ምን ሆነ አበሰብሽ ምን ሆነ ታውሽ የሚለኝ የለ። ይኸውልሽ እናቴ ባለም የምኖር። ተይው እናቴ ወጥር ግብ ብለሽ ሄጅ ምን አባቱ ሊሆን እናቴ

አንቺ እናት አለም ደህና ሰነበትሽ፣ አልኳትና እንደው እንዴት ይሻላል ብለሽ እንደው እንዲሆነን እየተጨፈጨፍን፣ እናት አለም መውጫ መግቢያ አጣን። አባት አለ እንኳን እናት አለም እንዲያበየ ስነግራትልሽ፣ ምን ሆናችሁ ነው አለችኝ። እየቀጠቀጡ ተነሱ አያስተካክሉን፣ እንደሚያፍሩ ችግር አለብሽ? ገበና ነው እንዴ? እንዴት ነው አንቺ? እንግዲህ ያስኬት ለምንድን ነው እንደ ተሰለቅሽ? አንዴ ወጣ ያንቺ ወጣ ያንቺ ወጣ ያንቺ ወጣ መንደር ገብተሽ ብታዪው ለትዝብት እናት አለም ቀጥቅጠው ሊፈጁን ነው። ወንዳዲሁ በላይ ሆኖ አያልፎንም፣ አልተቻለም። ያው ስንወጣ ስንገባ ዱላ ነው፣ ስንወጣ ስንገባ ዱላ ነው። ይሄ አንቺ ስራ ይሄ አንቺ ስራ ነው። ለምን አሁን ስራ እኛ ላይ ይገደረረው ከደም እንደ ፈጁ እንደ እንዴት አባት ይሻላል። ሆኖ እንደው መጠሽት መክሪ ልናልኳት ስላት፣ ስላት። ልሽስ አፈር ልግባልሽ! እንዴት እስከ ዛሬ ዝም ያላችሁ? ጣፍናችሁ እንጂ እናንተስ አለች ወ እንዴት ምንሱላት እናት እንዴት እየተቸለሳችሁ ዝም ብላችሁ የምትኖሩ? አሁን እኮ ዘበኑ ተደውጧል፣ ሌላ ዘበን መጥቷል። እንዴት እንዴት ከምን ተነስቶ ነው? እንዴት እንዴት ሴት ልጅ ማለት እኮ እናት ናት። ሴት ልጅ እኮ እህት ናት። ሴት ልጅ አገር፣ አገር ራሱ ሴት ልጅ። እንዴት ነው እንደዚህ አይነት ንግግር? እንዴት ነው እንዴት ዝም ብላችሁ ችላችሁ ኖራችሁ

እንዴት እንዲህ አይነት ህግ እያለ ምን ሆናችሁ ነው እናንተ እስከ ዛሬ? ጥፋቱ የእናንተ ነው አለችኝ። እንዲህ አመለከተችኝ። እንዲህ አፈር እስሆንልሽ መየው